በዛሬ ቪዲዮ በእንባ የታጀበው የአርቲስት ሀናን ህድሩ አነጋጋሪ ሽምግልና፣ ሌላው የአርቲስት ናታን ጌታቸው ባለቤት በአደባባይ ምን አስለቀሳት? እሱንም የምናይ ይሆናል።

ከአሜሪካን ሀገር በተደጋጋሚ በገዛ ፍቅረኛ የግድያ ሙከራ የተደረገባት ኢትዮጵያዊ። በተደጋጋሚ የግድያ ሙከራ እየተደረገብኝ ነው። ወደ አሜሪካ ከመጣሁ ሁለት ዓመቴ ነው። ጨረር አደጋ ለትንሽ አምልጬ ያለሁት። ዋሽንግተን ዲሲ የፖሊስ ዲፓርትመንት ነው። ሰላም በይ። ምን ነው እንቅልፍ መጥቶብሽ ነው እንዴ? ተኝታ ነበረ ሜላቴ። ሰላም በይ

በሩም ላትላግልቆላምለኛለት ለምንድ ነው የልጅነት ሚሞሪያችንን የምታበላሹት? ነው እንጂ

ቢራ ቢሮ ባልን ቁጥር ትዝ ሊለን የሚገባው ቢራ ቢሮ ነው እንጂ ለምንድን ነው እንደዚህ አይነት ነገር የምታደርጉት? እኮ ነው። እኔ ክፉ መናገር አልፈልግም። ክፉም እንድናገር አታደርጉኝ። ክፉ የምናገር ሰው አይደለም። ስድብም የምወድ ሰው አይደለም። እንድሳደብም አታርጉኝ። ስነስርዓት ያዙ፣ በቃ አረ የአስራ አንደኛው የጉማ የምርጥ ተዋናይ ተሸላሚ ቃል ኪዳን ጥበቡ

መልካም ነው። አመሰግናለሁ ሁላችሁም። የእናቴ ጸሎት ሁሌማ አይለየኝም የልጅ ድርታት በረከፍል ነው አመሰግናለሁ ሁላችሁንም እግዚአብሔር ስለጠበቀኝ ስላቆመኝ እረኛ ስለሆነ

በሞገስ በክብር እናንተ ፊት እንድቆም ስለረዳኝ እግዚአብሔር ስአገዝከኝ አመሰግናለሁ። ጅ ሁላችሁ ክሩ ላይ የነበራችሁ አማላ ሉ እግዚአብሔር ያክብራችሁ እ ስለነበራችሁ

ቃል እንኳን ደስ ያለሽ። ሙልሽ ግብረት ስትልን በዚህ ዘርፍ ያለፈውን አመት ጉማ ያሸነፈችው ራሷ ቃል ኪዳን ጥበቡ ነበረች። ፊልሟም ልባም የተሰኘው ፊልም ነው።

ክብር ለግሸን ነው። ከባድ ከባድ ነው። አይታችሁታል። ከማጋ እንደነበርኩ ከነዚህ መሀል ትችላለ ተብዬ ስለተሰጠኝ ግሸን እመቤቴ አንድ ነገር እናገራለው

በጉማ የመጀመሪያው አንደኛው አመት ውድድር ላይ የመጀመሪያው ተስፋ የተጣለበት ተዋናይ ብሎ የሸለመኝ ግሩም ጋር አሁን ደግሞ መቤቴ ለዚህ ክብር አጥታኝ ከሱ ጋር ተወዳድሬ እዚህ ክብር ስላበቃችኝ የግሸኗም መቤቴ ባለቤቴ በጣም እወድሻለሁ።

ዳይሬክተሬ ፍጹም ካሳሁን ለዚህ ክብር ስላበቃኝ አመሰግናል። ይህን ዋንጫ ለጥቁር አደይ ላይ ተሰቃይታችሁ እኔን እዚህ መድረክ ላይ ስላበቃችሁ ለሁላችሁም ለኩሮ አባላት ይሆንልኝ አመሰግናለ ረና

ኢትዮጵያ ህብረተሰብ፣ ስሜ ክርስቲና አበበ መንግስት ይባላል። በሜሪላንድ ሴልቨር ስፕሪንግ ነው የምኖረው። በተደጋጋሚ ላይ የግድያ ሙከራ እየተደረገብኝ ነው። ወደ አሜሪካ ከመጣሁ ሁለት ዓመቴ ነው። አሁን ያለሁት ለትንሽ ከ

ጨረር አደጋ ለትንሽ አምልጬ ያለሁት ዋሽንግተን ዲሲ የፖሊስ ዲፓርትመንት ነው። እዛ ደርሼ እርዳታ እየጠየኩኝ ነው ያለሁት። የፖሊስ ኦፊሰሮቹ ሊያወሩኝ ፍቃደኛ አይደሉም። ከዛም አልፎ በቦታው ላይ ያስቀመጡት ሰው እኔ ከግል በዳዬ ጋር ግንኙነት ያለው ሲሆን

እባካችሁ የኢትዮጵያ ሕብረተሰብ፣ ምን እንደማደርግ አላውቅም። በጣም ተጨነቂ ያለው በጣም ብዙ መከራ እየደረሰብኝ ያለው። እባካችሁ መንገድ ጠቁሙኝ፣ እርዱኝ። አሁን ይህንን ጥቃት ሊያደርስብኝ እየሞከረ ያለው ሰው የድሮ ፍቅረኛ ነው። ፎር ሾርት ተርም አብረን ነበረን። በሌላ በኩል ደግሞ አብረውት ብዙ ሰዎች አሉ እያገዙት ያሉት የቀድሞ ሩሜቴ እና እሱ

ሆኖ ነው። ይሄንን ላ ነገር አቀነባብረው አሁን በመሄድበት እየተከታተሉኝ፣ በቤቴ ሰላም የለም። ብዙ አይነት ነገሮች ይፈጠራል። ቤቴን ሰብረው ለመግባት ሞክረው ነበረ። ከዚህ በፊት በተደጋጋሚ ፖሊስ ጠርቻለው፣ በተደጋጋሚ ሪፖርት አድርጌያለው። ፕሮቴክሽን ኦርደር ለማስወጣት ሞክሬያለው፣ ግን ምንም አይነት ኤቪደንስ የለሽም ብለው ዲናይ ያደረጉብኝ ሁሉንም ነገር

በሚችሉት አቅም እነሱ አሁን እኔ ማስፈራራት አይደለም የሚፈልጉት፣ የምር ወደ ትክክለኛ እርምጃው ወይም ወደ ግድያ ነው እየመራ ያለው ይሄ ነገር። ብዙ ነገሮችን ሞክራለሁ አካባቢ ላይ ባሉ ሰዎች ግን ከነሱ አቅም በላይ ነው። ከነሱ አቅም በላይ ነው ስላችሁ የምር ሊረዳኝ የሞከረልኝ ሰው እስካሁን አላገኘሁም እና

በትክክለኛ መንገድ ሊያግዘኝ የሚችል ሰው በሕግ መንገድ ሰላም የሚጠበቅበትን አ።